እንግዲህ በዳጣ በጣም እየቀናች ነው ናቪጌል እህቷ ማለት ነው። በተለይ ከናታን ጋር ባላቸው ቅርርብ በጣም እየተናደደች ባት ትገኛለች ናቪጌል። በተለይ በጸጉሯ በልብሷ እሷ የለበሰችው መልበስ ጸጉር ስታይሏ እንደሷ ማድረግ እየፈለገች ነው። ምክንያቱም በናታን ለመፈለግ እና ለመወደድ ከሷ በልጣ ለመገኘት በጣም ብዙ ጥረቶችን እያደረገች ነው ናቪጌል። ግን ይህን ነገር በማድረጓ ዳጣን ለማስጸላት የምታደርጋቸው የተለ የተለያዩ ነገሮች የበለጠ ናታንን እያሳጣት ይገኛል ማለት ነው። ናታን የበለጠ እየጠላት በቃ እሷን በመጥፎ ዓይን በክፉ ዓይን ለመጀመሪያ ጊዜ መጻፏን እንድትቀድ ስታደርጋት፣ ሲቀጥል ደግሞ ወርቁን ደብቃ እሷን ልክ እንደሰረቀች ስታስመስል ብቻ ብዙ ነገሮችን ስታደርግ ናብጌል አሁን ላይ ናታንንም አባቷንም እያጣች ነው። አባቷም እንግዲህ የናብጌልን መጥፎነት በጣም ደርሶበታል። አሁን ላይ ዳት ጣን በጣም ሁሉም እየወደዷት ስለሆነ ናብጌል በጣም እየተናደደች ነው። እና እንግዲህ ናብጌል የዳጣን ጸጉር ቆርጣ የእሷን ውበት ለማጥፋት ስትሞክር ነበረ ሰላም ከኋላ እየደረሰችባት። በዛን ሰዓት እንግዲህ ናብጌልም ድንግጥ ብላ ነበረ የወጣችው። ዳጣ ሁኔታው ቢያስደነግጣትም ምንና እንዴት እንደሆነ ሰላምን እየጠየቀቻት ነበረ። እዳጣ፣ እንግዲህ በንጹህ ልቧ ሁሉንም ማምናቸው ነው እየተቀመጠች ያለችው እና በየል በዚህ ልክ እንደምትጠላት ና እሷን መጥፎ ነገር ልታደርጋት እንደምታስብ እያሰበች አይደለም አሁንም። እንግዲህ ይሄ ዳጣ ድራማ መጨረሻው በጣም ነው የሚያጓጓ። በጣም ደስ የሚል ድራማ ነው። ሰላሙዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ዳጣ ክፍል ሰባት ተለቋል ማለት ነው። በክፍል ስምንት ደግሞ ምን ይፈጠራል የብዙዎቻችን በ እዚህ ድራማ ላይ ጉጉታችን፣ ዳጣና ሰላም እናትና ልጅ ናቸው። መቼ ነው እናትና ልጅ እንደሆኑ የሚያውቁት የሚል ጥያቄ የብዙዎቻችን እኔን ጨምሮ ማለት ነው። እና ደግሞ ሌላው ጥያቄያችን የዳጣ አባት ስለ እናቷ ማስረዳት ያልፈለገበት ምክንያት ምንድን ነው ነው እንግዲህ ብዙዎቻችን ጥያቄያችን ዳጣ እንግዲህ ሊያስረዳት ያልፈለገበት ምክንያት በአእምሮ እየተመላለሰ ነበር። እሷም ያገኘችለት መልስ እንግዲህ ምናልባት እናቴ ሞታ ከሆነ ሞቷን ሲነግረኝ እንዳላለቃቀስበት ፈልጎ ነው የሚል ሀሳብ ነው የመጣላት። ነገር ግን እንደዛ አይመስለኝም። ብቻ ብዙዎቻችን እንደምንጠረጠረው ዳጣና ሰላም እናትና ልጅ ናቸው ወይስ አይደሉም የሚለው በጉጉት የሚጠበቅ ይመስለኛል። እኔ ግን እናትና ልጅ ይመስሉኛል ወይም ዘመድ ይመስሉኛል፣ ሳስበው ማለት ነው። ምክንያቱም ሰላምም ስለ ራሷ ስትጠየቅ ማውራት አትፈልግም፣ ዳጣም ስለ ራሷ ስትጠየቅ ማውራት አትፈልግም። ስለዚህ እናትና ልጅ ሊሆኑ ይችላሉ ምናልባት ማለት ነው። በሌላ በኩል እንግዲህ ማርታ ባሏን እንግዲህ ስለ ዲኤንኤ ምርመራ ጠይቀው ነበር። በዛን ሰዓት በጣም ነበር የተደናገጠው። በጣም ነው የደነገጠው። እንግዲህ የደነገጠበት ምክንያት ደግሞ ዲኤንኤ ሲባል ምናልባት የዳጣን ልጅነት ያወቀች መስሎት ይመስለኛል እንደዛ የደነገጠው እሷ ግን ሌላ ነገር ይመስለኛል የጠየቀችው ምክንያቱም እሱ እንደዛ ሲደናገጥ የዲኤንኤ ምርመራ የት ነው ያለ የሚል ጥያቄ ስታቀርብለት በጣም ነበር የተደናገጠው ደረጀ በዛን ሰዓት እንግዲህ ማርታ በጣም ጥርጣሬ በውስጧ እንዲፈጠር ምን አስደነገጠህ ለምን እንዴት የሚል ጥያቄ በአእምሯ እየተመላለሰባት ነበረ ለዚህ ጥያቄ መልስ ሊሰጣት አልቻለም እሷም እንግዲህ ነገ ጠይቀዋለሁ ብላ ነበረ ወደ አልጋዋ የተጋደመችው ደረጀን በጣም ነበር ያስደነገጠው። ምክንያቱም ከሌላ ሰው ልጅ እንዳለው አታቅም ነበረ። ከዚህ በኋላስ ማርታ የእውነት ደረጀ እና ዳጣ አባትና ልጅ እንደሆኑ ስታውቅ ምን ሊፈጠር ይችላል? ልጆቹስ ምን ሊያደርጉ ይችላሉ? ውሃ በጣም ደስተኛ እንደምትሆን በጣም እርግጠኛ ነው። ምክንያቱም ከዳጣ ጋር በጣም ተዋደዋል፣ ተስማምተዋል፣ ተግባብተዋል። ብዙ ነገራቸውን አብረው ማሳለፍ ጀምረዋል። ከሷ ብቻ ሳይሆን ከጓደኛዋ ጋም ቢሆን ስለዚህ ዳጣ የደረጀ ልጅ በመሆኗ እዛ ቤት ውስጥ ደስተኛ መት ሆነው አንደኛዋ ውሃናት ሁለተኛው ደግሞ ራሱ ናታን ነው ማለት ነው። ናታንና ዳጣ እንግዲህ በጣም እየተግባቡ ነው። ወደፊት ፍቅረኛሞች የሚሆኑ ይመስላቸዋል። ናብጌልስ መጨረሻዋ ምን ይሆናል? እንግዲህ ዳጣን በጣም ብዙ ነገር ልታደርጋት እየሞከረች ነው። ከዚህም በኋላ ዳጣ ከናታን ጋር ቅረርቧን ከጨመረች ናብጌል የበለጠ ከባድ የሆነ ጉዳት በዳጣ ላይ ልታደርስባት ትችላለች ማለት ነው። ከዛ በፊት ግን ዳጣ ዋናው ዓላማ እናቷን ማግኘት ስለሆነ መጀመሪያ እናቷን ታገኛለች ወይስ ደግሞ ከእናቷን ጋር ባላት ቅርርብ ናቢጌል እዛ ቤት ቀድማ ልታስወጣት ትችላለች የሚል ሀሳብ ይኖረኛል ብቻ በጣም የሚያጓጓና ሴንሴቲቭ የሆነ ድራማ ነው። ገብታችሁ ብትከታተሉት በጣም ደስ ይለኛል። እንግዲህ ዳጣ ድራማ በክፍል ስምንት ሊፈጠር የሚችለው ምናልባት ዳጣ እናቷን ሰላም እንደሆነች ልታቅ ትችላለች፣ ወይም ደግሞ ደረጀ ስለ እናቷ ግልጽ የሆነ ነገር ሊነግራት ይችላል ማለት ነው። በሌላ በኩል ግን ማርታ ደረጀና ዳጣ እና አባትና ልጅ እንደሆኑ ሰምታ ልትቀውጠውም ትችላለች። ቀድማ ዳጣን ልታስወጣ ትችላለች። ሲቀጥል ደግሞ ናታን እና ዳጣ በፍቅር ይቀጥላሉ ወይስ ደግሞ ናብጌል ናታንን ወይም ዳጣን ከዛ ቤት አስወጥታ ሁለቱን እንዲለያዩ አድርጋ ናብጌል የእውነት ተሳክቶላት ናታንን የራሷ ታደርገዋለች? እንግዲህ ይሄ በጣም በጉጉት የምንጠብቀው ነው። በቀጣይ ክፍል የምና ይሆናል። እስከዛ ባይ ባይ